ሶሻል ሚዲያ ላይ ስናስታወቀ ነበረው አራት ዕጣ ባለ ሦስት መኝታ፣ ባለ ሁለት መኝታ፣ ባለ አንድ መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልካበር እንዲደረጉ እንደ ሰርፕራይዝ በሆነ ስዕጣ አምስተኛ ዕጣ አንድ መቶ ሺህ ብር ስድስተኛ መቶ ሺህ ብር እየተቀረቡ ደግሞ ሃምሳ ሃምሳ ሺህ ብር እንዲደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል፣ ወደ እጣ ስነስርዓት የሚሄድ ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን እናንተንም እና መሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬው በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚው ማለት ግልም እንዳልኩት የእጣውን አወጣጥ እንዴት እንደሆነ ሶፍትዌር ዴቨሎፕ ያደረገ ባለሙያ ወደ እጣ አወጣቱ እንሂዳለን ማለት ነው። በመላ አለም ትገኙ ሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን ሁላችሁ በትኩሮት ተከታተሉ እሺ አመሰግናለሁ ይሄ ሰስ ፕላስ እጣ ማውጫ ሶፍትዌር ነው ከሶስት ወር በፊት የመጀመሪያውን ዙር ስንሰራ እጣዎች ነበሩ የዛን የሚጠቀም ነው ሶፍትዌር ነው እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደም ሊክሬት የተደረጉ ትኬት ናምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ትኬት ዳውንሎድ እየተደረገ ሲላክ ነበር። ያም ማለት እነዚህ ትኬቶች ለትኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይኑ ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የትኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ከዚህ በኋላ የሚሄደው እነዚህ እንግዲህ ትኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ትኬቶች ናቸው። እጣ ወጣጡ ወደ የሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ቱ ሰክሰስ ፕላስ ካሪቲ ተብሎ ኦርጋናይዜሽን እጣ ቦነሶቹን ጨምሮ አራት መጀመሪያ ሌቨል ዋን ኮንዶሚኒየም ባለ ሶስት ኮንዶሚኒየም ባለ ሁለት ኮንዶሚኒየም ባለ አንድ አምስት መቶ ሺ እና አሁን ቦነስ የተጨመሩ እጣዎች አሉ። መቶ ሺ ለአምስተኛና ለስድስተኛ ከሰባት ጀምሮ እስከ አስረኛ እጣ ለሚደርሳቸው ደግሞ አምሳ አምሳ ሺ የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመልታት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅጋ ግ እናመሰክናለን። አንደ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፈርም እንድታረግልን፣ በትክክል ይቻለን፣ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስቴም አለው። አንድ ሰው ከተለያየ አለም ደውሎ ቲኬት ለመሳተፍ ፈልጋሉ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንድትን ሲስቴም ላይ ሬጅስተር ይደረጋል። ሲስቴም ረጅስተር ሲደረግ ሲስቴሙ የራሱ አውቶቲኬት ሲስቴም አለው። ልክ እንደ ፕላይ አየር መንገድ ቦርዲንግ ፓስ

በጣም በጣም ትልቅ ትልቅ እስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ እስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየል። አሁን ጥሩ ነው በቃ። አሁን ልጠጋልሽ። አሪፍ ነው በቃ። አሁን ቆንጆ ነው፣ ማየት እንችላለን። እስክሪኑን ዙም ማድረግ ደግሞ ትችላለህ። ከስልኩ ላይ እስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ እስክሪኑን ዙም አቡ ሚቀርሳ እያቀረበልን ስላልሆነ ነው። እኔ ልጠጋ። ጥሩ ይታያል። አሁን ይታያል አንድ በየአንዱ ደቂቃ ሲስተሙ ሁሉንም ትኬቶች ቴክ አድርጎ ከዛ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደሚከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነ ስርዓት እንገባለን ማለት ነው። አሁን የስ የሚለውን ተጭኛለሁ። ሲስተሙ ብዙ ትኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት ለአንድ ደቂቃውን አሁን ትዳውን ትጠብቃላችሁ ማለት ነው። አሁን እያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጅስተር የሆኑ ሰዎቹን በማንቀሳቀስ ላይ በማገላበጥ ላይ ይገኛል ሲስቴም ላይ ያሉትን በጉጉ ጠብቁ። ከየትኛው አለም ለየትኛው ለማን እንደሚወሳ አናቅም። ሀቢባ ይታያል አይደል ሲያገላብጡ አው ይታለ ይታያል። እየቆጠርን ነው። እሺ ቁጠሩ። 31 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 29 ሴኮንድ 27 አባታችን ለትልቁ በጣም ስንጠብቀው የነበረ ትልቁ ነገር ነው። 20 ሴኮንድ ይቀራል ራሱን ፊልም ጠብቆ የሚያወጣ ይሆናል ማለት ነው። በዚህ መልኩ ከአስረኛ ጀምሮ ያልስን ማሄድ ይችላላቸውለ ለመንሳት እዚህ ጋር እንደምታዩ ትንሹ ወደ

ጽጌ ጸጋ፣ የዘጠነኛ እጣ አሸናፊ ጽጌ ጸጋ እንዲሁ። የመጨረሻው አስረኛ እጣ አሸናፊ ሀብታም ታደሰ። የዛሬው እትለጊሮች አስር ደርሰዋል። በጣም የሚገርማችሁ ለአራት ሰዎች ብቻ ነበር የጣሁት ዝግጅት። ነገር ግን ሰክሰስ ፕላስ በሚል የመቶ የመቶ ሺህ ብር ሁለት እጣዎች እንዲሁም የሀምሳ የሀምሳ ሺህ ብር የቀሩትን አራት እጣዎች ጨምሮ ስድስት እጣ ተጨማሪ እጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ መራል ተመልካቾች ደፈልጋለእንመሰግናለን። ከአንድ እስከ አስር ያሉት ዝርዝሮች እነዚህ ናቸው። ባለ ሶስት መኝታ ኮንዶሚኒየም ባለ ባለ እጣ

ያዝና ከዛ በኋላ ወደ ላይ እየጠራ ከዚህ አንድ፣ ይቅርታ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለው ስም ዝርዝር ጠራላሃለው።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 ተንሶ የባለ አንድ በጌታ ኮንዶሚኒየም ማለት እና እንዲሁም ባለ አምስት መቶ ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። አዶት እንሰት አዶት እንሰት ደግሞ የመቶ ሺህ ብር እድለኛ ነው። አስመላ